ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስ እና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ከእኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለው። የመቀሌ ቅርንጫፍ እንባ ጠባቂ ተቋም የተፈጥሮ አካል ጉዳተኞች መሬት የማግኘት መብት ላይ ክልከላ መኖሩን አስታወቀ። የመቀሌ ቅርንጫፍ እንባ ጠባቂ ተቋም ጽሕፈት ቤት በአዲግራት ከተማ 40 የተፈጥሮ አካል ጉዳተኞች መኖራቸውን አስታውቋል። በተፈጥሮ ሳይሆን በተለያዩ ምክንያቶች ለአካል ጉዳት የተጋለጡ ሰዎች ጠንካራ ማህበር ያላቸው ሲሆን ከቀበሌ ጀምሮ እስከ ክልል ማህበሩ እነዚህ ሰዎች 140 ካሬ ከከተማ ልማት ፍቃድ እንዲያገኙ ተደርጓል የተፈጥሮ አካል ጉዳተኞች ግን ጠንካራ ማህበር የሌላቸው ሲሆን የእነሱን መብት ለማስጠበቅ የሚደረገው እንቅስቃሴ አነስተኛ መሆኑን ተነግረዋል የመቀሌ ቅርንጫፍ እንባ ጠባቂ ተቋም ጽህፈት ቤት ኃላፊ አቶ ጸሀዬ አምባዬ በአዲግራት ከተማ አርባ የተፈጥሮ አካል ጉዳተኞች መናራቸውን ገልጸው የተፈጥሮ አካል ጉዳተኞች በመሆናቸው ብቻ ተገቢውን ካሬ ሜትር የማግኘት መብት እንደሚከለከሉ ለብስራት ሬዲዮ ተናግረዋል በዚህም የተነሳ እነዚህ አካል ጉዳተኞች አንድ መቶ አርባ ካሬ ሳይሆን ሰባ ካሬ ነው የሚ እንደሚገባቸው የሚል ክርክር ተነስቶ እንደነበርም ኃላፊው አንስተዋል። እነዚህ አካል ጉዳተኞች እኛም 140 ካሬ ይገባን ያለ የሚል ቅሬታ ቢያቀርቡም ምላሽ ባለማግኘታቸው ወደ ክስ መገባቱ ተገልጿል። በክሱ መሰረት ጽፈት ቤቱ በአካል ጉዳተኞች ላይ በማንኛውም ጉዳይ ዙሪያ አድሎ ማድረግ አግባብ አለመሆኑን በመከራከር በመጨረሻም እነዚህ የተፈጥሮ አካል ጉዳተኞች ውሳኔ አግኝተው 140 ካሬ መቀበላቸው ተገልጿል። በዲጂታል ኤጀንሲ በስራ ልምድና ክሊራንስ ዙሪያ የነበሩ ክርክሮችን በአስፈጻሚው አካል ምላሽ ባለማግኘታቸው ወደ ክስ ተመርተው በፖሊስ በተሰጣቸው መጥሪያ መሰረት ወዲያውኑ ውሳኔ ማግኘታቸው አቶ ጸሐዬ ጨምረው ገልጸዋል። ጀነራል ታደሰ ወረደ የክልሉ ምክትል ፕሬዝዳንትን ጨምሮ ሌሎች ሹመቶችን መስጠታቸው ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌትናል ጀነራል ታደሰ ወረደ አቶ አለም ገብረዋህድን የክልሉ ምክትል ፕሬዝዳንት አድርገው መሾማቸው የተገለጸ ሲሆን የዞን አስተዳዳሪዎች ሹመቶችን ማድርገዋል ተብሏል። በዚህም መሰረት የማዕከላዊ ዞን አስተዳዳሪ አቶ ሽሻይ ግርማይ፣ የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሊ ሀጋዚ፣ የምስራቃዊ ዞን አስተዳዳሪ ዶክተር አብርሃም ገብረመድኅን፣ የደቡብ ዞን አስተዳዳሪ አቶ ሀፍት ኪሮስ፣ አቶ ወልዶ አብርሃ የሰሜን ምዕራብ ዞን አስተዳዳሪ ሆኖ መሸማቸው ከውስጥ የደረሰን መረጃ ያሳያል። RSF እና ተባባሪ አማጺዎች በሱዳን ደቡብ ኮርዶፋን የምትገኝ ከተማን ተቆጣጠሩ። ወታደራዊው የፈጣን ድጋፍ ሰጪ ኃይል RSF ና አጋር አማጺ ቡድን በሱዳን ደቡብ ኮርዶፋን ግዛት ውስጥ የምትገኘው ኡም ዴሂሊቪ ከተማን ከጦር ኃይል ማስለቀቁ አስታውቋል። በቁጥጥር ስር የዋለችው የምዕራብ ኮርዶፋን አጎራባች ግዛት ውስጥ በሲቪሎች ላይ RSF የሚያደርሰውን ጥቃት ጨምሯል የሚል ሪፖርት ከአካባቢው የመብት ተሟጓች ቡድኖች በቀረበበት ወቅት ነው። ከየካቲት ወር ጀምሮ በአብዱል አዚዝ አልሂሉ የሚመራው አማጺው የሰሜን ሱዳን ህዝቦች ነጻ አውጪ ንቅናቄ ኤስፒኤልኤምኤን ከአርኤስኤፍ ጋር ላይ በመዋጋት ላይ የሚገኝ ሲሆን የአርኤስኤፍ ወታደሮች ከዋናው ምሽግ ከካውዳ በስተ ምስራቅ የሚገኘውን ኡምዴህሊዊ በያዙን ቅዳሜ በተለጠፈ ቪዲዮ አስታውቋል። የሱዳን ጦርና አጋሮቹ ከጉንበት መጨረሻ ጀምሮ በደቡብና ምዕራብ ኮርዶፋን የሚገኘው ግዛት ለአሬሴፍ ጥምር ጦር እየሰጡ ነው። በተናጠል የዳር ሀማርዴ ድንገተኛ አደጋ ክፍል የተሰኘው የአካባቢው ተሟጓች ቡድን ቅዳሜ እንዳስታወቀው የአሬሴፍ ወታደሮች በምዕራብ ኮርደፋን በባኒባድር መንደር ላይ ጥቃት በማድረስ ሰላማዊ ሰዎች ላይ ድብደባ፣ ዘርፊያና የውሃ ማዳያ ገዳዎችን ፈጽመዋል ተብለዋል። መንደሩ ወደ 10000 ለሚጠጉ ተፈናቃዮች መጠለያ ሆነ እንዳገለገለ ቡድኑ የገለጸ ሲሆን አርኤስኤፍ የስታርሊንክ የኢንተርኔት መሳሪያዎችን ከወሰደ እና ግንኙነቱን ካቋረጠ በኋላ አስከፊ የሆነ ሰብአዊ ሁኔታ እንዳለ አስጠንቅቋል። በአካባቢው ያለው ህዝብና የተፈናቀሉ ሰዎች በውሃ ጥም ሊሞቱ ይችላሉ ያለው ቡድኑ በመግለጫው የውሃ እጥረትና አስተማማኝ ያልሆኑ የመንገድ መስመሮች ከብቶች እንዲጠፉ እያደረገ መሆኑም ገልጿል።

እስራኤል በየመን የወደብ ከተማ ላይ ጥቃት ፈጸመች። የእስራኤል ጦር የየመን የወደብ ከተማ በሆነችው ሁዴዳ ላይ በአንድ ጀንበር ጥቃት ፈጽሟል። የእስራኤል ጦርና በሁቲ ቁጥጥር ስር ያሉ ሚዲያዎች እንዳስታወቁት ለሰብአዊ እርዳታ ማስገባቶች ቁልፍ በሆነችው በሁዴዳ ላይ ጥቃት መፈጸማቸው ዘግቧል። የሀውቲ አማጽያን በእስራኤል ላይ የሚያደርሱትን ጥቃት እስካላቆሙ ድረስ የአየርና የባህር ኃይል ጥቃት ሊቀጥል እንደሚችል አንድ የእስራኤል ባለስልጣን ተናግረዋል። የሁቲ መረጃዎች እንዳመላከቱት ጥቃቱ በወደቡ ላይ ያሉ ሁለት ምሰሶች መጥቷል። የእስራኤል ወታደራዊ ኃይል ሁቲዎች ለወታደራዊ አላማ በሚጠቀሙባቸው የባህር ወደቦች ላይ ሚሳኤሎችን ለመተኮስ የባህር ኃይል መርከቦችን ተጠቅም ያለው በማለት ኃላፊነቱን ወስደዋል። የሁቲም ሆነ የእስራኤል ሪፖርቶች ስለጉዳት የገለጹት ነገር የለም። በየመን ምዕራባዊ የባህር ጠረፍ ላይ የምትገኘው ሆዴዳ በ2014 ዓመት በጀመረው ጦርነት ወቅት በሚሊዮን ለሚቆጠሩ የየመን ዜጎች ለምግብና ሌሎች ሰብአዊ እርዳታዎች ዋና መግቢያ ወደብ ነች። እስራኤል ሁቲዎችን በኢራን የሚደገፈው የሽብር ተግባር አካል በመሆን የጦር መሳሪያዎችን ለማስተላለፍ ተጠቅመውበታል የምትል ሲሆን በጉንበት ወር የአየር ጥቃት ኢላማዋን አድርጋለች። የፍልስጤም ፕሬዝዳንት ማህሙድ አባስ ሐማስ ትጥቅ እንዲፈታ ጥሪ አቀረቡ። የፍልስጤሙ ፕሬዝዳንት ማህሙድ አባስ ሐማስ ትጥቅ እንዲፈታና የፍልስጤም ሕዝብን ለመጠበቅ ዓለም አቀፍ ኃይሎች እንዲሰማሩ ጥሪ አቀረቡ። አባስ ለፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን እና ለሳውዲ አረቢያው አልጋ ወራሽ መሀመድ ቢን ሳልማን በላኩ ደብዳቤ በጋዛ ያለው ጦርነት ለማስቆም እና በመካከለኛው ምስራቅ ሰላምን ለማምጣት መወሰድ አለባቸው ብለው የሚያሰቧቸውን ዋና ዋና ሀሳቦች አንስተዋል በደብዳቤያቸውም ሐማስ ከዚህ በኋላ ጋዛን አይገዛም፣ የጦር መሳሪያዎችና ወታደራዊ አቅሙን ለፊሊስጤም የጸጥታ ኃይሎች ማስረከብ አለበት ሲሉ ማስፈራቸው ፍራንስ 24 ዘግቧል። የአረብ ሀገራትና ዓለም አቀፍ ኃይሎች በተባበሩት መንግስታት የጸጥታው ምክር ቤት ተልእኮ ስር በፊሊስጤም እንዲሰማሩ ለመጋበዝ ዝግጁ መሆናቸውም አባስ አስታውቀዋል። ፕሬዚዳንቱ በደብዳቤያቸው በአንድ ዓመት ጊዜ ውስጥ በዓለም አቀፍ ደረጃ ቁጥጥር የሚደረግበት የፍልስጤም ፕሬዚዳንታዊና አጠቃላይ ምርጫን ለማካሄድ ቁርጠኛ መሆናቸውንም ገልጸዋል። የፍልስጤም መንግስት በግዛቱ ላይ ብቸኛው የጸጥታ አስከባሪ መሆን አለበት ያሉት አባስ ነገር ግን ወታደራዊነት አገዛዝ የሰፈነበት መንግስት የመመስረት ሀሳብ እንደሌላቸው አስታውቀዋል። ኢማኑኤል ማክሮን በበኩላቸው ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ፍላጎት እንዳላት መናገራቸውን የሚታወስ ሲሆን በቅድመ ሁኔታ ግን ሀማስ ትጥቅ መፍታት እንዳለበትና ተጨማሪ ቅድመ ሁኔታዎች መሟላት እንዳለባቸው መናገራቸው አይዘነጋም። በያዝነው ጉንበት ወር ውስጥ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን እና የሳውዲ አረቢያው አልጋ ወራሽ መሀመድ ቢን ሳልማን በጋራ የሚመሩት የፊሊስጤምና የእስራኤል መንግስታት ግጭት አፈታት ላይ ያተኮረው ውይይት ይካሄዳል። ሩሲያና ዩክሬን እድሜያቸውን ከ25 ዓመት በታች የሆኑ እስረኞችን ተለዋወጡ። ሩሲያ እና ዩክሬን በኢስታንቡል ካደረጉት ውይይት በኋላ እድሜያቸው ከ25 ዓመት በታች የሆኑ እስረኞችን መለዋወጥ መጀመራቸው ተገልጿል። ምንም እንኳ የኢስታንቡሉ የፊት ለፊት ውይይት ጦርነቱን ማስቆም ባይችልም በሁለቱም ወገኖች 1200 የሚጠጉ እስረኞችን ለመለዋወጥ ስምምነት ላይ የተደረሰበት ነው ተብሏል። ከዚህም በተጨማሪ በሁለቱም ወገኖች በጦርነት የተሰዉ ወታደሮችን መመለስ የስምምነቱ አካል እንደሆነ መነገሩ የአልጀዚራ ዘገባ አመላክቷል። ወደ ኪዮቭ የተመለሱ ወታደሮችን ከቤተሰቦቻቸው መገናኘት ተከትሎ የዩክሬኑ ፕሬዝዳንት ዘለንስኪ ባጋሩት መረጃ የእስረኞች ልውውጡ ተከታታይነት ያለው መሆኑን ገልጸዋል። ፕሬዝዳንቱ አክለውም የልውውጥ ሂደቱ ብዙ ስብስብ ጉዳዮች ያሉት በመሆኑ በየቀኑ ድርድሮችና ውይይቶች እንደሚኖሩም ጠቁመዋል። ቤልጅየምን ነፋስ በመስረቅ ተከሰሰች። ቤልጅየም ከሰሜን ባህር ወደ እኔ የሚነፍሰውን ንፋስ ትይዩ ተርባይን በመትከሏ ማግኘት የነበረብኝን ሶስት በመቶ የሚሆን ሀይል ተዘርፍ ያለው ስትል ኔዘርላንድ መክሰሷ ተዘግቧል። የኔዘርላንድ የአየር ሁኔታ ትንበያ ዋና ስራ አስፈጻሚ የቤልጅየም የንፋስ ሀይል ማመንጫ ተርባይኖች ከሀገሩ ማለትም ከኔዘርላንድ አየር መስረቃቸውን ተናግረዋል። ዋና ስራ አስፈጻሚ ው ሬም ኮቨርጂ ጅልበርግ ከቤልጅየም ከብዙሀን መገናኛ ጋር ባደረጉት ቃለ ምልልስ እንደ የንፋስ ሀይል ማመንጫ ተርባይኖችን ከኔዘርላንድ በፊት በመትከሏ ሶስት በመቶ የሚሆን የነፋስ ኃይል ከኔዘርላንድ ይሰርቃሉ ብለዋል። ከነፋስ ኃይል መሰብሰቢያ መቅዘፊያ ማማዎች ተርባይኖች ጀርባ የሚለካው የነፋስ ፍጥነትም ሆነ የሚገኘው ግፊት አነስተኛ መሆኑን በጥናት ማረጋገጣቸው የገለጹት ስራ አስፈጻሚው በሀገራቱ መካከል ግጭት እንዳይፈጠር የተሻለ የተቀናጀ አሰራር እንዲሰፍንም ጠይቀዋል። ዋና ስራ አስፈጻሚው አክለውም በሀገሪቱ በስተ ምዕራብ በሚገኙ የንፋስ ኃይል መቅዘፊያ ተርባይኖች ባሉበት ቀጠና ሌሎች ሀገራትም ሊተክሉ ስለሚችሉ ችግሩ አሳሳቢ እንደሆነ የጠቆሙ ሲሆን ቅንጅታዊ አሰራር መዘርጋት ለነገው የሚደር የማይባል ተግባር ሊሆን እንደሚገባ ጠቁመዋል። በመጨረሻም የሰሜን ባህር ቀጠና ቀስ በቀስ የንፋስ ኃይል ማመንጫ ማማዎች በብዛት ሊተከሉበት እንደሚችል ጠቁመው የአየሩ ስርቆት ወደ ግጭት አድርጎም በሀገራት መካከል ጦርነት እንዳያስነሳ በጋራ መስራት ግድ መሆኑን አሳስበዋል። አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።